በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሀሳብ የሚሰጠው ስልጠና የአመራሩን አቅም በማጎልበት የሀገራችንን የብልጽግና ጉዞውን ማድረግ የሚያስችል ነው አሉ። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማም ስልጠናው ለአመራሩ በግብርና፣ በኢንዱስትሪ፣ በቱሪዝምና በሌሎች ዘርፎች እምርታ ዙሪያ የጋራ መረዳት የሚፈጥር ነው ያሉት ደግሞ የወላይታ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር አማሪያ ቦታ ናቸው። የወላይታ ብልጽግና ፓርቲ ሶስተኛ ዙር የአመራር አቅም ግንባታ ስልጠና እየሰጠ ይገኛል። አለማየሁ አልተው ተጨማሪ አለው። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ በብልጽግና ፓርቲ ተዘጋጅቶ በተዋረድ እየተሰጠ የሚገኘው የአቅም ግንባታ ስልጠና ሶስተኛ ዙር የመክፈቻ ፕሮግራም የወላይታ ዞን ዋና አስተዳዳሪ የዞኑ የመንግስት ዋና ተጠሪና ሌሎች ከፍተኛ የመንግስት አመራሮች በተገኙበት በይፋ ተጀምሯል። ስልጠናውን በንግግር የከፈቱት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ብልጽግና ፓርቲን የሚመራው መንግስት ስልጣን ከተረ ከበወዲህ በሁሉም ዘርፎች እጅግ የሚታይ ውጤት እየተመዘገበ እንደሚገኝ በማስታወስ ስልጠናው የአመራሩን አቅም በማጎልበት የሀገራችንን የብልጽግና ጉዞ እውን ማድረግ የሚያስችል ነው ሲሉም ተናግረዋል። ይህን ስልጠና በትኩረት መከታተል ፖሊሲ አቅጣጫ ስለሆነ ይህን ፖሊሲ አቅጣጫ ተረድቶ በዛው ልክ ህዝብን ወደ ብልጽግና ለመምራት የሚያስችል ቁመና ይዞ የምንወጣበት ስልጠና መሆኑን በመገንዘብ ሁሉም ሰው በተሻለ አንደርስታንዲንግ ኖሮት ወደ ታች ወደ መሬት ስወርቅ ይሄን ስልጠና ተግባር ላይ ለማዋል የሚያስችል አቅም ለመገንባት የተዘጋጀ ስልጠና ነው። ለዘጠኝ ቀናት የሚቆይ የአቅም ግንባታ ስልጠናው በአመራሩ መካከል የተቀራረበ የብልጽግና አስተሳሰብን ለመገንባት ያለመ መሆኑን ያነሱት የወላይታ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር አማረ አቦታ በስልጠናው ሁሉም አመራር በግብርና በኢንዱስትሪ በከተማ ልማት እንዲሁም በቱሪዝም ዘርፍ ምርታ ዙሪያ የጋራ መግባባት እንዲኖር ያስችላል፣ ነው ያሉት። አራት ዋና ዋና ነገሮች ላይ ነው ትኩረት ነው ያለው። አንደኛው በመደመር መንግስት የግብርናና ሁለተኛ በመደበር መንግስት እይታ የኢንዱስትሪ ዘርፍ እምርታ ምን ይመስላል የሚለው እንበለም ተረክበን ምን ይሆናል። ሶስተኛ፣ በተመሳሳይ በመደበር መንግስት እይታ የከተማ ልማት ወይ የከተማ ዘርፍ እምርታ በምን ራሱን መስሎ ወይ ቀረበ እሱ ምና ይሆናል አራተኛና የመጨረሻው በመደመር መንግስት ይታ የቱሪዝም ዘርፍ ምርታመምን የሚቀርብ ስነት ይኖራል። ስልጠናው ሀገር የሚያሻግር አላማ ያነገበ በመሆኑ ሁሉም ሰልጣኞች ጠንካራ ተሳትፎ ተሳትፎና ትብብር ሊያሳዩ እንደሚገባም ተመላክቷል። በእያንዳንዱ ስልጠና ስር የተለያዩ ገለጻዎች ይደረጋሉ። እነዚህ ገለጻዎች ቪዲዮዎች የቡድን ውይይቶች በሙሉ በተባበረ ኃይል በንቃት በመሳተፍ ፖሊሲ ስለሆነ ወርደን የምንመራው አቅጣጫ ስለሆነ በደንብ ውይይት በማድረግ በመነጋገር ጥያቄ በመጠየቅ በመወያየት ምላሽን ጭምር በመስጠት በጋራ አንድ አይነት መግባባት ላይ ወደ አንድ ደረጃ ከፍ ለማለት የተዘጋጀ የአቅም ግንባታ ስልጠናል ስልጣና ምን አብልና መቀናጀት መፍጠር፣ እነዚህ ዘርፎች ለመምራት አመራሩ መቀናጀት መቻል አለበት። መዋቅሮች መቀናጀት መቻል አለባቸው። ተቋማት መቀናጀት መቻል አለባቸው። በስልጠናው ከዞን ማዕከል ከክልል ተቋማት ከወረዳና ከከተማ አስተዳደር የተወጣጡ ከ1100 በላይ ከፍተኛና መካከለኛ አመራሮች እየተሳተፉበት እንደሚገኙም ተመላክቷል። የአርሶ አደሮች የኑሮ ደረጃን ለማሻሻልና ና የምግብ ዋስትናን ለማረጋገጥ የሩዝ ምርት ላይ ትኩረት ሰጥቶ እየሰራ መሆኑን የዳሞት ሶሬ ወረዳ ግብርና ጽሕፈት ቤት አስታወቀም። በወረዳው የሻያንባ ቀበሌ የወል መሬቶችን በመጠቀም አርሶ አደሩን ያሳተፈ ከሰባት ሄክታር መሬት ላይ የሰርቶ ማሳያ የተገኘው ውጤት ተስፋ ሰጪ መሆኑንም አመላክቷል። ሂሩት የምሩ ዝርዝር ይዛበታለች። መንግስት የአርሶ አደሩን የኑሮ ደረጃ ለማሻሻል ና የምግብ ዋስትና ለማረጋገጥ እንደ ሀገር ተግባራዊ ከተደረጉ ምርቶች መካከል የሩዝ ምርት ይገኝበታል ወላይታ ዞን ዳሞት ሶሪ ወረዳ የሻያንባ ቀበሌ የወል መሬቶችን በመጠቀም አርሶ አደሩን ያሳተፈ በሰባት ሄክታር መሬት ላይ የሩዝ ምርት በሰርቶ ማሳያ ተሞክሮ ውጤታማ ሆኗል ይህም በቀጣይነት ለግለሰቦች ማሳ ተግባራዊ ቢደረግ ትልቅ ውጤት እንደሚሰጥ ተስፋ ይዞ መምጣቱን የአካባቢው አርሶ አደሮች ተናግረዋል አሁን ባለ አንድ ቀን ያው እኛ ስልጠና ነው ያለን ሩዝ ምርት አመጡት ከመጡ በኋላ እኛ ያው መሬትም አለ ትርፍ መሬት አለ። ትርፍ መሬት ከመንግስት ተቀብለን ውል ገብተን ለኛ ራሳችን ምርታማ እንሆናለን፣ ለሀገራችን ስም እናጸራለን። እንደ ሻምባ ማል ሻምባ ቀበሌ አድርገን ሌሎች በፊት ከኛ ጋር ያደረበሉ ሶዶ ዙሪያ እምትመለሱት ምርት ምርታማ ያደረገ ለዚህ ሳቀበለ ምናምን ይባል አለ። በውሃ ነው የሚያገኙት። እኛ አሁን ወቅታችን ጠብቀን ይሄ ታች ጨፋማ ነው፣ ውሃም አለ ቶሎ አይደርቅም ብለን ያው በተመክሮ አድርገን ወደዚህ አምጥተን መዳበሪያን ይሁን ግባቱን ሁሉን ያው አዲስነቱ ትንሽ ምርት ምርት አሁን አይጠፋም። ተስፋ አልቆረጥም። እየሰራን ነው ያለ ህዝቡ ህዝቡ እራሱ ተነስቶ ይሄ ባሬ ያለው ባሬ አሁን ማሳ ይሄ ማሳ ውስጥ አረሚ ገበሬም እያምራል እንትን ይነቅላል። ከዛ በኋላ አሁን ይሄ ሩዝ ደርሷል። በዳሞት ሶሪ ወረዳ የሻምባ ቀበሌ ጨፊያማ በመሆኑ ለሩዝ ምርት ተስማሚ እንደሆነ በሰርቶ ማሳያ ላይ በተደረገው ሙከራ ጥሩ ውጤት በመገኘቱ በቀጣይ አርሶ አደሮቹ በራሳቸው ማሳ ለመዝራት መዘጋጀታቸውን የወረዳው ግብርና ጽህፈት ቤት ባለሙያዎች ጠቁመዋል። ዚህ አካባቢ አዲስ በጣም አዳጋች ነበረና ያለውን የሰውን ኃይልም አስተባብለን አስተባብረን ከመጠቀም አንጻር ለዚህ ዛሬ ላይ ወደሚታየው ውጤት ልናበቃ በመቻሉ በጣም ደስተኞች ነን። በሰዓቱ እኛም ባለሙያ ሆነን ራሱ ስጋቱ ነበረን። ውሃ ያዘለ መሬት ላይ ሲዘራ እንደዚህም ይዘራ ይሆን ስጋት ነበረ። ከስልጠናው ካለመኖሩ አንጻር ከካምፓስ ከወጠነው ብዙ አመታት ስለቆጠረ ከፍተለው ጋር ያሉ እውቀት ተረስቷል። እዚህ አካባቢ ላይ የሚመረት ምርት ስላልሆነ ለውጠት ላናበቃው እንችላለን የሚል ስጋት ስለነበረ ሩዝ ታሽጎ ሲመጣ ነው የምናየው ከዚህ በፊት። ይሄን ግን አሁን አካባቢ ላይ ማልማት አንችልም ወይ ማስለመድ አንችልም ወይ ከምለው አስተሳሰብ ተነስተን እንደሚቻል ደፍረን ተሞክሮ አድርገን ሞክረን ለማየት ታቅዶ የተሰራበት ነው። እንዳያችሁት በቀጠናው ልክ አሁን ስንሰራ ውጤታማ ሆኖ ተገኝቷል። እዚህ እዚህ ጋር ስንዘራ ከሰባት ሄክታር በላይ ነው። ያው ሙሉ ግባት ተጠቅመናል። በግንቦት ወር መጨረሻ አካባቢ ነው የተዘራው። በማሳ ላይ የተወሰነ ቆይታ አድርጓል። አሁን ኦሎሞስት ለሃርቨስቲንግ ደርሷል። የወረዳው አርሶ አደሮች በመደበኛ ከሚያመርቱት የጥራጥሬ ምርቶች ጎን ለጎን እሩዝ በመዝራት ከ210 ኩንታል በላይ ምርት ለመሰብሰብ መታቀዱ ተመላክቷል። በእርግጥ አዲስ ቴክኖሎጂ ሲመጣ ያስቸግራል ለመቀበል የመንገራገር ሁኔታዎች አሉ፣ ነገር ግን እዚህ አሁን አይቷል አካባቢ ላይ ያሉ አርሶ አደሮች በሙሉ ይሄንን አይቷል። ኡሩዝ ለካ ይመረታል! እንደ ኡሩዝ እኮ ከበቅሎ የሚወጣ ነገር አልመሰለም እያሉ መጥቶ ካዩ በኋላ ይሄንን ደግሞ ለመዝራት ደሞ ለካ እኛ አላወቀንም፣ ስለዚህ በዚህ አጋጣሚ እኛ መሞከር አለብን የሚለው ቁጭት ውስጥ ገብቶ አሁን ጨፌ መሬት የያዙ ሰዎች በሙሉ ለመዝራት ተዘጋጅቷል። ቀጣይ ላይ ይዘራሉ የሚል እምነትም አለኝ። ይህንን ስንል ያው ይሄ መጀመሪያ ላይ ዝም ብሎ የተቀመጠ ማሳ ነበረ። ይሄኛ ወረዳ በመደበኛነት ከምናለማቸው ጥራጥሬ ሰብሎች ጎን ለጎን ቅድም እንዳልኩት በፋይል ደረጃ የተዘራ ምርት ስለሆነ እንዲሁም ወደ ሌሎች ማስፋት ብቻም ሳይሆን ከተለያዩ አካባቢዎች ይሄን ምርት ጭምር ለመግዛት ከኛ ጋር እየተነጋገሩ ያሉ አካላት አሉ። ስለዚህ ይህም በተጨማሪ ምርትነት ወደ ገበያ ሲቀርብ ዋጋ ዋጋ ያረጋጋል፣ የሚል እምነት አለ ተስፋም አለ። ስለዚህ ብዙ ጊዜ ያልተሞከሩ ሰብሎች ወይም ያልተለመደ ሰብል ወደ አካባቢ ሲመጣ በፓይለት ደረጃ ነው የሚሞከረው። ስለዚህ ምርትና ምርታማነቱ ኤክስፔክቴሽን ወይም የሚጠበቅ ምርት አለ ሩዝ ምርት እንደኛ አካባቢ። ሳይንስ እንደሚናገረው ሰባ ኩንታል በፌር ሄክታር ይጠበቃል። ስለዚህ አሁን ከተዘራው ሰባት ሄክታር ከእያንዳንዱ ሄክታር ላይ ሰባ ኩንታል ምርት እንጠብቃለን። ስለዚህ ከዚህ በትንሹ ሁለት መቶ አስር ኩንታል በላይ ምርት ወደ መደበኛ ጥራጥሬ ሰብል ምርት ላይ ተጨማሪ ተደርጎ ይሰበሰባል ተብሎ ይጠበቃል። ሩዝም በማምረት ከውጭ የሚገባውን ምርት በሀገር ውስጥ በመተካት የምግብ ዋስትና ለማረጋገጥ ሁሉም አርሶ አደር ሊያመርተው እንደሚገባ ተጠቁሟል።